ስ ሙስሊም ደግሞ ድንበር የለንም። እኔ እናንተ መሃል የሚፈጠረው ነገር ከባድ ነው። ይህችል ሃምሳ ብር ስላስፈላ አይደለም ችግሩ፣ ስላስብሩ አይደለም ጉዳው። እኔን እየበደልከኝ ነው። አሁን እሱን ለመጥቀም ብቻ አይደለም አንተ ለራስህ ነው፣ እቃውን ስለምትፈልገው በደንብ እንደምትሸጠው ስለምታቅ ነው። ተው በቃ፣ አላህ የሰጠኝ ርዝቅ ነው። አትንካ፣ በእኔ ላይ አትግባ ጣልቃ። ሳንስማማ ከቀርም ግባናው ሰድም አሁን በዕ ላይ ነው እንለው እንጂ ላይ ክ ባላ ጥበት አም ይገባል። አንድ ሰው የሆነችን ሴት ለሚስትነት ይፈልጋታል። አንተም ደሞ ፈልጋት እሱ እንደገባ እሱ እንደጠየቀ እያወቅ እንዳትገባ ገና ከሱ ጉዳይ አልጨረሱም። እሽ ማላሉትም ቢላሉትም አለ ገና መንገድ ላይ እናነግርሃለን እያሉት አንተ ከገባህ የሆነና ብለው እንኳ ቢያስቡ የተሻል ከሆነ ከተገኘ በገንዘብ በሆነ ነገር አንተን ከፈለጉ ያኛውን ዞር በል ብለው አንተ ሊሰጡህ ነው። አንተን ወንድምን አጣላናልናል እያወክ፣ እንዳትገባ በማንኛውም ነገር ላይ አንድ ሙስሊም በሚያደርገው ነገር ላይ ጣልቃ መግባት የለብንም። እነዚህ ሁሉ ወኩኑ ዒባድላህ ኢኽዋ ነው የሚለውን ያፈርስብናል። ወንድማማኝነታችን ይበላሻል። ስብሓንላህ። አሁን ይችል አምሳ ብር ስላስበላሁ አይደለም ችግሩ፣ ስላስር ብሩ አይደለም ጉዳዩ። እኔ እናንተ መሃል የሚፈጠረው ነገር ከባድ ነው። ሙስሊም ደሞ ድንበር የለንም። አንድ ሰው እንዲህ አረገኝ መባል ማለት የለብኝም። አንድ ወንድሜ አንድ ሙስሊም ወንድሜ እንዲህ አረገልኝ እንጂ እንዲህ አረገብኝ፣ እንዲህ አረገኝ መባል የለበት። በአንድ ሙስሊም ወንድም ላይ ቂም ውስጥ ለሊፈጥር ፈጥራ አይገባል። ያ ነገር ደሞ እንዳይሆን ቂም ሊያስፈጥር የሚችሉ ነገሮች ደሞ መኖር የለባቸውም። ዋዲህ ግልጽ ነው አይደለ ኢፍሰኺል በይዓ ወአን አቢዑ ከኔ ሸጥላለሁ ስንቶ ቢአርኸስ ሚንሁ በቅናሽ ሸጥላለሁ እኔ ይህን መቶ ብር ተከላል እኔ በሰማንያ ብር አለኝ እሰጥሃለሁ፣ ይላል። ምናልባት ተመሳሳይ ሊሆን ይችላል። ወይ ደግሞ መቶ ብር ካወጣ የተሻለ ነገር አለኝ የተሻለ ሞዴል ያለው አለኝ ይላል። ዞሮ ዞሮ እንደዚህ አይነት ነገሮች ላይ አይፈቀድም ነው ወአን የንጁሻ ነጭ የማይቻል አይቻልም። ነጭ ማለት አማርኛው ማስቦጭቅ እንለዋል። ማስቦጭቅ ማለት ማስበላት ማለት ነው። እንዴት ነው ደሞ እሱ ይሄ ቢአን የዚ ደፊስ እቃው ላይ ዋጋ ይጨምራል። ጨረታ የምንለው አይነት ነው። አንዳንድ ሰው ሳይፈልግ የሚያጫርቱ ሰዋል። ውሁ ገይሩ ራጊብን ፊሃ አይፈልገውም፣ እቃውን ሐቂቃ። ይህንን የመርካቶ ነጋዴና የሸልፍተራ ነጋዴ በጭራሽ ይመራቸዋል አይመስለኝም፣ አይሰሟትም። እንግዲህ አለ ብቻ ሁሉም አለ። ሁሉንም ግን ኢስላም ከልክሎናል። ይሄ ሁሉ ከሐዲስ ላይ እየወጣን ኦኬ፣ ላይ ፍቅይ ላይ ብናገኘው ሐዲሱ የነገረን ነው የሚነግሩን። ሐራም ነገር እየሰራን እንግዲህ ገንዘቡ ሐላል ሊሆን አይችልም። ሐራም ነገር እየሰራን የምንበላው ነገር ለኛ ሊጠቅመን አይችልም። ሐራም ነገር እየሰራን አዩማ ላሚኑ ቤተሚን ሃራሚን ፈናሩ አውላቤ። ስለዚህ ለየትኛው አለም ነው፣ ሓላሉን በመስራት እንጂ ሓራም ነገር መስራት የለብን። ነጭሽ የሚባለውም አለ። እሱ ደግሞ ምንድነው የሚያደርገው? አንየዚዳ ፊ ሲልአቲ እቃው ላይ ዋጋ ይጨምራል በመቶ ብር እኔ ልገዛ እያልኩኝ እኔ 110 ብር ገዛ ይላል። ተቅድሞ በምን ይለያል? ወሁ ገይሩ ራጊብን ፊያ አንተ እቃው መገል አልፈለግም። ምናልባት የፈረጃ ስለሆነ እቃው ጓደኛ ዘመድ ስለሆነ ስልጠቅሞ ሊሆን ይችላል። ወይላ ማስጨመር እኔ እንደፈለኩ ስለታወቀ በቃ በ110 ብር ቢሆን እኔ ገዛዋለሁ። በ100 ሊሸጥ ለኝ የነበረው 110 ብር እንዲሸጥ እንዲገዛ አስገደድከኝ ማለት ነው፣ ሳትፈልግ አንተ እሱ እንዲጨምር ማድረግ ነው፣ ወይም እኔን ለመጉዳት ለማስበላት ብሎ ስለዚህ መቶ ብር አንተ ስትከፍለው መቶ አስር ይሰጠኝ ነው። ለ100 መቀበል ብቻው ነው ካንተ ለሱ ይላል መቃን ተጨምራለሁ ትላለህ። ይሄን አውቀህ ነው የምታደርገው። ውሰድ ቢባል አይወስድም። አሁን አሁን እየቀረ ነው እንጂ ሞቷ አይደለም። የሌብነት ሲስተሙ መንገድ ላይ ይሄ ስንት ነው ይላል። አይደለም ሌቦች እርስ በርሳቸው የተመካከሩ ليغرّ بها غيره ሌላውን ሰው ለማታለል ፈልጎ የሚያደርገው ነገር ነው። ይሄ አይቻልም። ይሄ ነገር خير እሺ፣ እዚህ ጋር ነው የምናቆመው